እነናታን ቤተሰብ ላይ ያፌት ላደረጉት ነገር ዋጋ እንደሚያስከፍላቸው ነግሯቸውና አዝቷባቸው ነበር። አሁን በቃሉ መሰረት ሰተት ብሎ እነናታን ቤት ሂዶ እነናታንን በፖሊስ ጥርግርግ አድርጎ አሳሰራቸው። እናም እኔም መዳፈር ምን ያክል ዋጋ እንደሚያስከፍል አላወቃችሁም ማለት ነው በማለት የሰርጌን ፕሮግራም ለማበላሸት ወይም ደግሞ ነፍሴን ሊያጠፉ መድኃኒት ሰርጌ ላይ አጠጥተውኛል ብሎ ከሰሳቸው። እናም ፖሊሶቹ የእሱ ሰዎች ስለሆኑ እነሱን አንድ ሳይቀር ቤዛንም፣ ጽዮንንም ሁላቸውንም እስር ቤት ከተታቸው አይገርምም። አሁን ናታን ምን አማራጭ አለው? ቢያንስ የሚፈልጋትን ልጅ ወርዶበት እንኳ አሁን ሰላም ሊሰጠው አልቻለም። ኤፎዬ ይህንን ስትሰማ ምን ማድረግ እንዳለባት ጨነቃት። ያፌት ምንም ቢሆን ማንም ሊሸውደውና ማንም ሊያታልለው አልቻለም። እንደውም ደግሞ እነናታን ፖሊስ ይዞባቸው ሲመጣ ሁሉም ድርቅ ብለው ቀሩ። እንዴት ሁልጊዜ ሕግ ራሱ ለሱ እያደላ ይኖራል በሚለው። ሰላም ውድና የተከበራችሁ የቻናል የቤተሰቦች ሰዎች እንዴት ናችሁ? ለይ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሀረግ ድራማ ከባለፈው ይቀጥላል፣ ይዘን መተናል ማለት ነው። እውነት ለመናገር እንግዲህ ያፌት ማንም ሰው ሊያስቆመው እንደማይችል የታወቀ ነው። የኔ የሚላቸውን ነገሮች በሙሉ የናታንን ወስዶ የራሱ ካደረገ በኋላ አርፎ አይቀመጥም። እንግዲህ እዛ ሰርግ ላይ ሁላቸውም ተመካክረው ለፌት የእንቅልፍ መድኃኒት በመስጠታቸው አሁን ትልቅ ዋጋ እያስከፈላቸው ይገኛል። ያፌት ራሱም መቅጣት ይፈልጋል። ለምን እሱ ላይ ያደረጉትን ነገር በሙሉ እነሱን እስር ቤት አስገብቶ ሕይወታቸውን ሲኦል ማድረግ ይፈልጋል። እናም ቤዛንም ከእስር ቤት ያስወጣት ኤፍራታ እና እንድታገባው እንዲሁም ደግሞ ናታን ሰርጉ ላይ እንዲገኝ እሷንም ደግሞ ኤፍራታን አገባ ብላ እንድትናደር ለማድረግ እንጂ እስር ቤት መሆኗ አሳስቦት አይደለም። ቤዛ አሁን በጣም ተቀይራለች። የናታን ስቃይ ገብቷታል። እናም ናታንን ከገባበት ስቃይ ለማውጣት እየታገለች ነው። ግን ደግሞ ያፌት ማንኛቸውንም ሊተዋቸው አልቻለም። እኔን መዳፈር ምን ያክል ዋጋ እንደማያስከፍል ላሳያቸው በማለት ፖሊሶቹን ይዞ እቤታቸው ድረስ ዘው ብሎ ገብቷል። በቃ ኤፍራታን የራሱ አደረገ። ከዚህ በላይ ምን ይፈልጋል? ግን ደግሞ ናታንን እና ቤተሰቡን ህይወቱን ሲኦል ማድረግ ይፈልጋል። እፉዬ እባክህን ልለምነህ፣ በቃኝ፣ ያንተ ነኝ፣ እነዛም ቤተሰቦች ተዋቸው ብላ ብትለምነውም እስከ ዛሬ እንደፈለጉ የተውኳቸው ለአንቺ ብዬ ነው። አሁን አንቺ በጀነሽ የምፈልገውን ነገር ማድረግ እችላለሁ። ቢኒያም ባለፈ እቤት የመቶ ሲደበድበኝ ዝም ያልኩት ለአንቺ ብዬ ነው እንጂ ዋጋውን እንደማስከፍለው ነግሬሻለሁ። አሁን የሰርጋችን ፕሮግራም አልፏል እኔናንቺ በሰላም ተጋብተናል። ስለዚህ በቃ እኔ ላይ አስቀድሜ ኒካ ወይም ደግሞ ሰማንያን ባልፈራረም ኑሮ ሰርጉ ተበላሽቶ ነበር ማለት ነው። ስለዚህ ይህንን እንደፈለግሽ ብትይም በቀላሉ ምምራቸው አይደለም አላት። እሷም እኔን አትወዳኝም አይደለም ብትለውም ከምንም በላይ እወድሻለሁ፣ ግን ደግሞ ጠላቶቼ ስርዓት ቢኖራቸውና ስርዓት እንዲይዙ ማድረግ አለብኝ፣ አለ ያፌት። ያሳዝናል። እፍራት አሁን ይበልጥ ጭንቀት ውስጥ ገባች። ምን ማድረግ አለባት? ምን መሆን አለባት? ምን ታድርግ? የምታደርገው ነገር የለም። እናም በጣም በሚያሳዝን ሁኔታ ሁሉንም ጥረግረግ አድርጎ እስር ቤት አስገብቶ ምግብ ሳይሰጥ እንዲሁም ደግሞ ዋጥም እያቃጠላቸው ይገኛሉ። አይገርምም። የአፌ ተንኮል እንግዲህ የመንግስት አካል የሚባሉትም የእሱ ናቸው። ጨርሰው እሱን ማስቆም አይቻልም። እናም አሁን እስር ቤት ገብተው እየተሰቃዩ ይገኛሉ። ገኒ ደግሞ እንግዲህ ነናታን ላይ የተፈጠረው ነገር በጣም አሳዝኗታል። ለምን ልጅን ያለ ፍላጎቷ ወስዶ አገባ? በቃ ያለ ፍላጎቷ ደፈራት ማለት ነው። አሁን ደግሞ ቤተሰቡን ምን አድርግ ነው የሚለው? እያለች በጣም ሐዘን ውስጥና ጭንቀት ውስጥ ትገኛለች። እንዲሁም ደግሞ ኢፍራታ አንድ ነገር ትሆንብኛለች የነናታንን ጉዳይ ከሰማች እያለች ነበረ። ኢፍራታ ሁሉንም ነገር ታውቃለች፣ ግን የሚያስችለውን ጥበብ ሰጥቷት ታግሳ እየኖረች እንጂ ያፌት አሁን ኢፍራታን በእጁ እስካስገባ ድረስ ስላስገባ ማንም ሰው ሊያስቆመው አይችልም። የምታሰገው ኢፍራታ ነበረች። ኢፍራታን እጁ አስገብቶ የራሱ እስከሚያደርግ ድረስ ኢፍራታ በምትለው ነገር እሺ ይላል። ለምሳሌ ናታንን እንዳይጎዳው ማስፈራሪያ አድርጎ እሱ እንድታገባ አደረገችው። አሁን ግን ምንም ቢሆን በእጀ ገብታለች የትም አትሄድም እያለ እንደፈለገ ያደርጋታል። እና በጣም በሚያሳዝን ሁኔታ ቤዛ ደግሞ በጣም ተቀይራለች። እናም አሁንም ቢሆን እስር ቤት ገብታ ራሱ ተስፋ አልቆረጠችም። ኤፍራታን ከያፌት ነጥቄ የናታን አደርጋታለሁ፣ ለሁሉም ጊዜ ያለው ማስመሰል የሚቀጥል መስሎታል እያለች ትገኛለች። አይገርም። እናም አሁን ግን እሱ መቼ ነው የሚሸነፈው? ጽዮን ደግሞ ወደ ራሷ ተመልሳ የሉሊትን ስቃይ እያበዛችሁ ትገኛለች። ሉሊት ይገባታል። ቤዛ ወደ ራሷ ተመልሳለች። ለሰዎች አዛኝና ከራስ ወዳድነት ነፃ ሆናለች። ማንም ሰው ጽዮንን፣ አብረዋት የሚኖሩትን እነናታን ራሱ ሌላ ቤዛ ናት ያለችው ይላሉ። ግን ደግሞ የቀሩት ያፌትና ሉሊት ምንም ነገር አላስተማራቸውም፣ ምንም ነገር አልነካቸውም። የሚፈልጉትን ነገር በራሳቸው አስመሳይነትና ሴራነት የሰውን ህይወት እየቀጠፉ ይኖራሉ። ግን አሁን ለሉሊት የመቀጫዋ ሰዓት ደርሷል። ጽዮን ተነስታባታለች። ያፌት እንግዲህ ጽዮንን በጣም ይወዳታል። ጽዮን እያመሟትም ስለሆነ እስር ቤት እንዳትታሰር ብሎ ቤዛንና ናታንን ነው የወሰደው። ምክንያቱም እነዚህ ስለሆኑ እሱ ላይ የሰርጉለት መድኃኒት ጨምረው እንዲተኛ ያደረጉት ድፍረታቸው፣ የሚል ነገር ድሮ መበቀል የሚፈልገው እነሱን ነው። አይገርምም። አሁን ግን ጽዮን ለሉሊት ተነስታለች፣ እያንዳንዱን ነገር አስታውሳለች። እንዲሁም ደግሞ ኢፍራታን ከያፌት ነጥቃ እንደምታመጣት አስታውሳለች። በጣም ደስ ይላል። ግን ደግሞ ጽዮን ልቧ ተሰብሯል፣ በጣም አዝናለች። እኔ ክፉ ሰው ነኝ። መቼም ቢሆን መልካም ነገር አድርጌ አላቅም ሰዎችን ከመጉዳትና ከማሳዘን ውጭ። እንዴት ብዬ ነው የኤፍራታን ፊትም ማየው? እሷ ለእኛ ብላ እየተሰቃየች እዛ ረመኔ ውስጥ የገባችው እሱ ቅፉ ውስጥ እንድትኖር ያደረጋት በሆነ ነገር አስፈራርቷት እንጂ ኤፍራታ እሱን መቼም አፍቅረው አይደለም በማለት ራሷን እየጠይቀችና ራሷን እየወቀሰች ትገኛለች። እኔ ለኢፍራታ እንደዚህ ማድረግ ያልነበረብኝም አለች። ያን ጊዜ አግቷትና እንዲሁም ተቤት ወታ ስታመልጥ ጽዮንን አግኝታት ያለውን ነገር አስታወሰች። እነዳግም ጋር ሄዳም የተፈጠረውን ነገር በሙሉ ያፌትንም አንድ ቀን ከኋላው እየተከተሉ እንዳሳደዱትም እያንዳንዱ ነገር እክላሷ ቁጭ ብለው የሚያወሩትንም ጽዮን በትክክል አስታወሰች። በዛን ሰዓት ደግሞ ሉሊት ሰክ ሰክ እያለች ጽዮን ጽዮን የተኛችበት ኢፍራታ ክላስ ገባች። እናንተ ልጆች ትዋደዳላችሁ አይደለ? የበፊቱን እያስታወሽ ነው። እሷ እኮ ጥናሽ ሄደች፣ ለምን እዚህ ተኛሽ? እያ ላይ ስትቅለበለብ ጽዮን ሉሊት ያደረገችባትን በሙሉ አስታወሰች። ከዛም ፈጠጥ ብላ አየቻት። ምንነሽ ነው የምታይኝ? ምንድን ነው ይቺ ልጅ አማታል እንዴ እውነትም ጤነኛ አይደለችም እያለች ስትሽ ቆጠቆጥ። ከዛም እፀጉርሽ ላይ ነፍሳት አለ ብላ አስፈራራቻት። ደንግጣ እየጮኸች ሉሊትም ወረደች። ከዛም ጽሆን መኖርሽንና መፈጠርሽን እንድትጠይ ነው ማደርግሽ። ህይወቴን ስብርቅርቁን እንዳወጣሸው እኔ የሚያንችን ህይወት ስብርቅርቁ ነ ማዋጣው አሳይሻለሁ፣ ብላ እሉሊት ላይ ዛተች። አይገርምም! ደስ ይላል። የተገፋ ሰው አንድ ቀን ከታወረበት መንቃቱ አይቀርም። አሁን ጽዮን ነቅታለች። እፍራታ ግን የያፌት ሆናለች። ያንን ሁሉ አልፋ እፍራታ የነ ቤዛን ቤት፣ የነ ጽዮንን ቤት አስመልሳለሁ ብላ ነው የገባችው። እንዲሁም ደግሞ እነዚያን የሚሰቃዩ ሴቶች እህቶችን አድናለሁ ራሴን ወድጄ ሌላ ሴቶችን ቃል የገባሁትን መተው የለብኝም፣ በማለት ራሷን አሳምና ነው ያፌት ጋር የገባችው። ግን ያ ነገር ተሳክቶላት የነናታንን ቤት አስመልሳ እራሷ ወደ ናታን ትመልሳለች ወይስ ናታን ጠልቷት ይቀራል? ናታን አሁን ላይ እፍራታ ላይ ያለው አመለካከት ከባድ ነው። ጠልታኝ ነው እኔን አስመስላ ነው ሌላ ሰው አግብታ የሄደችው ደስታ የነጠቀችው እያለ ይገኛል። ግን ለሱ ብላ እንደሆነ ሲያቅ ምን ያክል ዋጋ እንደሚከፍል ከባድ ነው። እንዳውም ቤዛ ዋክ ናታን ባልገባህ ነገርና የሚጸጽተን ነገር አታደርግ እያለች ትለዋለች። ናታን ያን ጊዜ እፍራታን ከነዛ ሁሉ ነገር ይቀበላታለኝ። በእርግጥ ስለምትወደው ክብረ ንጽህናዋን መጀመሪያ ለናታን የሰጠችው ግን ደግሞ እሱ አያውቅም በመጠጥ መንፈስ ስለነበረ ያፌት ማግኘት የለበትም አሁን ያፌት ምን ይፈጠራል ከኢፍራታ የሚጠብቀው ነገር ስላልተገኘ ምን ያመጣ ይሆን ምን ይላት ይሆን በጣም ከባድ ነው እሷስ ላይ ሌላ ችግር ይፈጠራል እናም እሷም እንግዲህ የሚመጣውን ለመቀበል ዝግጁ ናት እፍራታ ለናታን ስትል ራሷን አሳልፏ ሰጥታለች። ነገር ግን ያፌቱ ወደፊትም ቢሆን ማንንም ሰው እፍራታን የራሱ ቢያረግም ሚተው አይደለም። የናታን ስቃይ ያስደስተዋል። የናታን ስቆቆን፣ የናታን ሁለ ነገር መሆን ያስደስተዋል። ግን ደግሞ ጽዮን እንዳለችው ለእፍራታ አሁና የምታስጠልበት መንገድ ይኖራል ብዬ አስባለሁ እንግዲህ አንዳንዴ የምንጠብቀው ቀርቶ የማንጠብቀው ይሆናል እና ይህ ያፌት ግን በጣም ብልጥና ጀግና ሰው መሆኑ የተለየ ነው። ግን ደግሞ በሰው ሀቅ ላይ ወይም ደግሞ ሰዎችን እየበደሉ ጀግንነት መኖር እንደኔ ጥሩ አይደለም ብዬ አስባለሁ። እንግዲህ ከሀረግ ድራማ በጣም ብዙ ነገሮችን ተምረንበታል፣ ህይወት ፊቷን ስታዞርብን እንዴት ማለፍ እንዳለብን ቻናሉን ሰብስክራይብ ያረጋችሁ